የአሜሪካ መንግስት ከፍተኛ የጦር መሳሪያ ክምችት እጥረት ገጥሞታል። ለራሱ የሚሆን በቂ የጦር መሳሪያ የሌለው የአሜሪካ ጦር ለጊዜውም ቢሆን ለዩክሬን የሚሰጠውን የጦር መሳሪያ ድጋፍ አቁሟል። በሌላ በኩል ሩሲያ በዶንባስ ግዛት እየተደረገ ያለውን ጦርነት በአዲስ መልኩ እያካሄደች ነው። የሀገሪቱ ጦር ጦር መሳሪያ የታጠቀን ባቡር ወደ ግዛቱ በመላክ ውጊያውን አጠናክሯል። በ12 ቀናቱ ጦርነት በእስራኤል የአየር ኃይል የበላይነት የተወሰደባት ኢራን ከሩሲያ ኤስ400 የተባለውን የአየር መከላከያ አለማግኘቷ ጎድቷታል እየተባለ ነው። ሩሲያ የአየር መከላከያውን ለኢራን ያልሰጠችው እስራኤልን በመደገፍ ነውም ተብሏል። እስራኤል በጋዛ ሰርጥ ተኩስ በቃኝ እያለች ነው። ዶናልድ ትራምፕ እስራኤል የተኩስ አቁም ለማድረግ ተስማምታለች ያሉ ሲሆን የሐማስ ምላሽ ግን እየተጠበቀ ይገኛል። ሰላም ጤና ያስጥልን። የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? የተለያዩ ወታደራዊ መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። እስከ ፍጻሜው አብራችሁን ቆዩ።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 ሆናል መኝታ 451 ሺህ ብር፣ ባለ መኝታ 783 ሺህ ብር፣ ባለ ሶስት መኝታ 908 ብር፣ እንዲሁም ባለ አራት መኝታ 1 ሚሊዮን ብር ከፍለው አሁንኑ ይመዝገቡ። እርሶ 32% ብቻ በ3 አመት መከፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል። ዝቅተኛው ለለምትፈልጉ ደንበኞቻችን ታላቅ የምስራች አለን። መግዛት ያሰባችሁ ስክሪኑ ነው ያለው ስልክ አሁንኑ ደቡላችሁ መመዝገር ትችላላችሁ። ኢራን የሩሲያውን ኤስ 400 ያልታጠቀችበት ምክንያት ከእስራኤል ጋር የ12 ቀናት ጦርነት ያደረገችው፣ በእስራኤል ተዋጊ ጄቶች በተደጋጋሚ የተደበደበችው ኢራን ከአሜሪካ ቢቱ ስፕሪት ቦምብ ጣይ አውሮፕላን የቦምብ ናዳ ሲዘንብባትም ከእስራኤልና አሜሪካ የተቃጣበትን የአየር ጥቃት በሚፈለገው ደረጃ መከላከል አልቻለችም። የኢራን ደጋፊዎችና ባለሥልጣናትም ሩሲያ ኤስ 400 የተባለውን አደገኛ የአየር መከላከያ ስላልሰጠችን የሁለቱን አገራት ድብደባ መቋቋም አልቻልንም እያሉ ናቸው። ሩሲያ ለሳውዲ አረቢያ፣ ቱርክና ለሌሎችም ሀገራት ይህን የአየር መከላከያ ዘዴ ሰጥታ ለኢራን የከለከለችበት ምክንያት ሩሲያ ከእስራኤል ጋር ያላትን ግንኙነት መጉዳት ስለማትፈልግ ነው እየተባለ ነው። በተለይም ሩሲያ እንደ ሻሂድ ያሉ ድሮኖችን ከኢራን በማስገባት ከዩክሬን ጋር በምታደርገው ግጭት እየተጠቀመች ባለችበት ሁኔታ እንዴት ኢራንን የአየር መከላከያ ትከለክላለች የሚለው በኢራናውያን ዘንድ አልተወደደም። ሩሲያ በፈረንጆቹ የዘመን ቀመር በ29 አዳዲስ የአየር መከላከያ ዘዴዎችን ለኢራን ለመስጠት ቃል ገብታ የነበረ ቢሆንም በኋላ ላይ ግን በአሜሪካና እስራኤል ጫና ምክንያት የአየር መከላከያ ዘዴዎችን ለኢራን ሳሰጥ ቀርታለች። በኋላ ላይ ኢራን የራሷን አዳዲስ የአየር መከላከያ ዘዴዎች ብትገነባም እነዚህ የአየር መከላከያ ዘዴዎች ደካማ መሆናቸው ከእስራኤል ጋር በተደረገ የአስራ ሁለት ቀናት ጦርነት በይፋ ታይቷል። አሁን ላይ ታዲያ ሩሲያ እስራኤልን ከኢራን አስቀድማለች በሚል በርካታ የኢራን ደጋፊዎች በሩሲያ ላይ ትችትን እያሰሙ ሲሆን በቀጣይነት ሁለቱ ሀገራት ወደ ስምምነት ከመጡና ሩሲያ ኤስ 400 የአየር መከላከያን ለኢራን ከሰጠች ምናልባትም ኢራን የእስራኤልን ጥቃት የመከላከል አቅሟ ይጨምራል የሚል ግምት አለ። ለ12 ቀናት የቆየው የኢራንና እስራኤል ግጭት በአሁኑ ጊዜ በተኩስ አቁም ጋብ ያለ ቢሆንም እስራኤል ኢራንን ለማጥቃት ዳግመኛ ዝግጅት እያደረገች እንደምትገኝ መረጃዎች ወጥተዋል። ሩሲያ የታጠቀ ባቡር ወደ ግንባር ላከች። የሩሲያ ጦር በዶንባስ ግዛት እያደረገ ለሚገኘው ከባድ ውጊያ ያግዘው ዘንድ የጦር መሳሪያ እና የተለያዩ ቁሶች የሚያቀርብ የታጠቀ ባቡርን ወደ አካባቢው ልኳል። ባቡሩ የጦር መሳሪያና ሎጂስቲክስ ከማቅረብ ባለፈ በዶንባስ ግዛት ያለውን ወታደራዊ እንቅስቃሴ ለማጥናት እንዲሁም የተበላሹ የባቡር ሀዲዶችን ለመጠገን አገልግሎት ይሰጣል ተብሎ ይጠበቃል። በባቡሩ ላይ ጸረ አውሮፕላን የሆነው ዙ 23ና የተለያዩ አውቶማቲክ የጦር መሳሪያዎች ተገጥመዋል። በዶንባስ ግዛት የሚገኙ የባቡር ሀዲዶች በዩክሬን ፈራርሶ የነበረ ቢሆንም ሩሲያ አካባቢውን ከተቆጣጠረች በኋላ ዳግመኛ በማደስ አገልግሎት ላይ እያዋለቻቸው ትገኛለች። ዩዚኒ የሚል ስያሜ ያለው ባቡሩ የተለያዩ ታንኮችንና የታጠቁ ተሽከርካሪዎችን ከአንድ ቦታ ወደ ሌላ ቦታ የማጓጓዝ አቅም ያለው ሲሆን ለመጀመሪያ ጊዜ በይፋ ስራ የጀመረው ከ2022ቱ የሩሲያ ዩክሬን ግጭት ወዲህ ነው። በተለያዩ ዓለማት ላይ በሚደረጉ ጦርነቶች ላይ የሎጅስቲክስ አቅርቦትን በአየር በመኪናና በባህር ማድረግ የተለመደ ቢሆንም በባቡር ወታደራዊ አገልግሎት መስጠት ግን ትኩረት አልተሰጠውም። ባቡርን ለወታደራዊ አገልግሎት መጠቀም ከሁለተኛው የዓለም ጦርነት በኋላ የተጀመረ ነገር ግን ብዙም እድገት ያላሳየ ዘዴ ሆኖ ቆይቷል። አሜሪካ ለኬቭ የምትሰጠውን መሳሪያ ታቆመች። ሩሲያ በዩክሬን ላይ የምትፈጽመው ጥቃት እየተባባሰ በመጣበት በአሁኑ ወቅት አሜሪካ ለኪየቭ የምትሰጠውን የተወሰነ የጦር መሳሪያ ማቆሟን ዋይት ሀውስ አስታወቀ። የዋይት ሀውስ ቃል አቀባይ አና ኬሊ ማክሰኞ ዕለት እንዳስታወቁት ውሳኔው ላይ የተደረሰው የመከላከያ ሚኒስቴር አሜሪካ ለሌሎች ሀገራት የምታደርገውን ወታደራዊ ድጋፍ መገምገሙን ተከትሎ የአሜሪካን ጥቅም ለማስቀደም ነው ብለዋል። ሩሲያ ዩክሬን ላይ እንደ አውሮፓ አቆጣጠር የካቲት 2022 ሙሉ ጥቃት ከከፈተችበት ጊዜ አንስቶ አሜሪካ በ10 ቢሊዮን ዶላሮች የሚገመቱ ወታደራዊ ድጋፎችን ስሰጥ የቆየች ሲሆን የትራምፕ አስተዳደር የአሜሪካ ክምችት በጣም አነስተኛ ነው ሲል ቅሬታውን ማሰማትም ጀምሮ ነበር። የዩክሬን መንግስት በዚህ መግለጫ ላይ የሰጠው አስተያየት የለም። የአሜሪካ ባለስልጣናት የትኞቹ መሳሪያዎች ወደ ዩክሬን እንዳይጓጓዙ እንደተደረጉ ያሉት ነገር የለም። የሪውተርስ የዜና ወኪል እንደዘገበው የአየር መከላከያ ሚሳኤሎችና አነጣጥረው ኢላማቸውን የሚመቱ ተተኳሾች ክምችታቸው ከቀነሱ መሳሪያዎች መካከል ይገኙበታል። የአሜሪካ መከላከያ ሚኒስቴር ውስጥ ከፍተኛ ኃላፊ የሆኑት አልበሪጅ ኮልቢ የመከላከያ ሚኒስትር ለዩክሬን የሚደረገውን ወታደራዊ እርዳታ ለመቀጠል ለፕሬዝዳንቱ ጠንካራ አማራጮች መስጠቱን ቀጥሏል ብሏል። ኮልቢ አክሎ ሚኒስተሩ ይህንን ዓላማውን ከግብ ለማድረስ አካሄዱን በጥብቅ እየፈተሸናም እያስተካከለ ሲሆን፣ በተጨማሪም የአሜሪካ ኃይሎች ለሌሎች መከላከሎች ቅድሚያ ሰጥተው ዝግጁ የሚሆኑበትን በማስጠበቅ ላይ ነው ብሏል። የአሜሪካ ባለስልጣን እርምጃ የተወሰደው የአሜሪካ ወታደራዊ መሳሪያዎች ክምችት በጣም እየቀነሱ መምጣታቸውን ተከትሎ መሆኑን ዘግቧል። ይህ ውሳኔ የተላለፈው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከዩክሬናቻቸው ቮሎድሜል ዜሌንስኪ ጋር ባለፈው ሳምንት በኔዘርላንድስ ሄግ በተካሄደው የኔቶ ጉባኤ ላይ ከተገናኙ በኋላ ነው። በወቅቱ ትራምፕ የአሜሪካ ባለስልጣናት ተጨማሪ የጸረ ሚሳይሎችን ለዩክሬን ትሰጥ እንደሆነ ተጠይቀው ሲመልሱ አንዳንዶቹን ማቅረብ እንችል እንደሆነ የምና ይሆናል ብለው ነበር። ትራምፕ እና ዜሌንስኪ በዚህ ዓመት መጋቢት ወር በትራምፕ ጽሕፈት ቤት ውስጥ የተካረረ ውዝግብ ገጥመው እንደነበር ይታወሳል። ከዚያ በኋላ ትራምፕ በባይደን አስተዳደር ለዩክሬን ወታደራዊ እርዳታ የተፈቀደውን ማስቆማቸውን ተናግሯል። በማስከተልም ከዩክሬን ጋር የደህንነት መረጃዎችን መጋራታቸውን አቁመዋል። ነገር ግን የሀገራቱ ግንኙነት መሻሻሉን ተከትሎ እገዳዎች ተነስተዋል። በሚያዝያ ወር መገባደጃ ላይ አሜሪካና ዩክሬን በወታደራዊ ድጋፍ ምላሽ አሜሪካ የዩክሬን የማዕደን ክምችት አውጥታ መጠቀም የሚያስችላትን ስምምነት ተፈራርማለች። የአሜሪካ ወታደራዊ ድጋፍ እገዳ የመጣው ሩሲያ በዩክሬን ላይ የምትፈጸመውን ጥቃት አጠናክራ በቀጠለችበት ወቅት ነው። በሳምንቱ መጨረሻ ሩሲያ ጦርነቱ ከተጀመረበት ጊዜ አንስቶ በዩክሬን ላይ ካደረሰችው ትልቁ ሆኖ የተባለ የአየር ላይ ጥቃትን ፈጽማለች። በዚህ ጥቃት ከመቶ በላይ የተለያዩ ጦር መሳሪያዎችን ማለትም ሷል ባላስቲክ ባላስቲክና ክሩዝ ሚሳይሎችን ተጠቅማለች። እስራኤል በጋዛ ተኩስ በቃኝ አለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በጋዛ የ60 ቀን የተኩስ አቁም ስምምነትን ለማድረግ አስፈላጊ ቅድመ ሁኔታዎችን ለማሟላት ተስማምታለች ሲሉ ተናገሩ። ፕሬዝዳንቱ በትሩዝ የማህበራዊ ሚዲያቸው ላይ እንደጻፉት ከሆነ በምክር ሀሳቡ ስምምነት ወቅት ጦርነቱን ለማቆም ከሁሉም አካላት ጋር እንሰራለን ያሉ ሲሆን፣ ቅድመ ሁኔታዎች ምን እንደሆኑ ግን ከመግለጽ ተቆጥበዋል። ሰላም ለማምጣት በጣም ጠንክረው የሰሩት ኳተራውያንና ና ግብፃውያን የመጨረሻውን ምክረ ሀሳብ ያቀርባሉ። ሐማስ ይህንን ስምምነት ይቀበላል ብዬ ተስፋ አድርጋለሁ፣ ምክንያቱም የተሻለ አይሆንም እየባሰ ነው የሚሄደው ሲሉ ትራምፕ ጽፏል። ሐማስ የተኩስ አቁም ስምምነትን ይቀበል አይቀበል ወዲያውኑ እስካሁን አላሳወቀም። የትራምፕ መልእክት የተሰማው በሚቀጥለው ሳምንት ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ከሚያደርጉት ውይይት በፊት ነው። ፕሬዝዳንቱ የሁለቱን ውይይት በጣም ጠንካር ያለ እንደሚሆን ገልጿል። የአሜሪካው ፕሬዝዳንት ማክሰኞ ዕለት እንደተናገሩት ኔታንያሁ በጋዛ ያለውን ጦርነት ማቆም ይፈልጋሉ ብለው ያምናሉ። ትራምፕ አክሎም ይፈልጋል እንደሚፈልግም ለእኔ ነግሮኛል። በሚቀጥለው ሳምንት ስምምነት ላይ የሚደርስ ይመስለኛል ሲሉም ተሰምቷል። ማክሰኞ ለት የእስራኤል የስትራቴጂክ ጉዳዮች ሚኒስተር ሮንደርመር በመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ ስቲቪ ዊትኮፍ፣ የአሜሪካ ውጭ ጉዳይ ሚኒስተር ማርኮ ሩቢዮ ና ምክትል ፕሬዚዳንት ጄዲ ቫንሰም በዋሽንግተን ለመገናኘት ቀጠሮን ይዘው ነበር። በተባበሩት መንግስታት የእስራኤል አምባሳደር ዳኒ ዳኖን እንደተናገሩት እስራኤል ፍጹም የተኩስ አቁም ስምምነት እንዲደረግ ትፈልጋለች። በሐማስ ላይ ጫና እየፈጠረን ነው። ወደ ድርድር ጠረጴዛው ካልመጡ ታጋቾቹን ለመመለስ ያለን ብቸኛው አማራጭ ተጨማሪ ወታደራዊ ጫና መፍጠር ብቻ ነው ሲሉ ዳኖን ተናግሯል። አክለውም ጦርነቱ የሚቆመው ታጋቾቹ ወደ ቤታቸው ሲመለሱ ነው ብሏል። ወደ 50 የሚጠጉ የእስራኤል ታጋቾች አሁንም በጋዛ ይገኛሉ። ከነዚህ ውስጥ ቢያንስ ሀያ ያክሉ በሕይወት እንዳሉ ይታመናል። ባለፈው ሳምንት አንድ ከፍተኛ የሐማስ ባለስልጣን አደራዳሪዎች በጋዛም አዲስ የተኩስ አቁምና የታጋቾችን የመለቀቅ ስምምነት እንዲደረስ ጥረታቸውን አጠናክሮ መቀጠላቸውን ገልጸው ነገር ግን ከእስራኤል ጋር የሚደረገው ድርድር ቆሟል ብለው ነበር። እስራኤል ግጭቱ ሊቆም የሚችለው ሐማስ ሙሉ ለሙሉ ሲፈርስ ነው ስትል ትናገራለች። ሐማስ ዘላቂ ስምምነት ላይ እንዲደረስና እስራኤል ሙሉ ለሙሉ ከጋዛ እንድትወጣም ጥሪ ሲያደርግ ቆይቷል።